ስን ጎሽ ኪራ እንኳን መጣ እዚህ ውስጥ የሆነ ሰው አለ። ሀሴት ናታን ማለት አይደለም። ሀሴት አይደለችም፣ እሱ አይደለችም፣ ግን የሆነ ሰው አለ እዚህ ውስጥ ሀሴት ናት። ብሩ እንደምቆለፈችው ሰው እንዲገባባ ስላልፈለገች ነው አይደለ? ስለዚህ ለምን የሆነ ይኸውልህ የፅናት እዚሁ ሰው አለ። ምን ማነው ያለው? አላውቅም። ትሆናለች አልኩሽ እኮ ሴት አይደለችም። ይኸውልህ በወለደች እናትን ለምን እዚሁ ሰው አለ። ሌላ ቁልፍ አለ ግን ማንም ቦታ አገኘሁት። አቃለው አንተ ከተበከኝ ቦታ ነው ያገኘኸኝ። ግን ኪራ ምን ላርግ? ያ የነገርኩ የግቢው ጓደኛዬ የአንተ ጓደኛ ሄኖክ ነው። ምን ሲዩት ምሩ፣ አንቺ እኮ ምን እንዳደረገችኝ ስለማታቂ ነው። እሺ አጥጣይ ታውቂያለሽ አንድ ሰው ከመሆኑ በፊት ልክ እንዳንቺ ጥሩ ነበር። ምን ማለት ነው ታውቂያለሽ? እኔ ሀሴትን ግቢ እያለን ነው ማውቃት። አንድ ዓመት ሙሉ በፍቅሩ አሰሰቃይ። እሷ ግን ጓደኛው ነው ያደርገች። ግቢ ውስጥ ሙድ እያዝብኝ ነበር። የሆነ ቀን በጣም ነው ያናደደች። ሰላም ሰላም ጤና ይስጥልን። ውድና የተከበራችሁ ውድ የእሱ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዙት ይበልልኝ። ዛሬው እንደተለመደ ጽናት ክፍል 58 ይዤላችሁ መጥቻለሁ። ላይክ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እጠይቃለን። እንግዲህ ቤተሰቦቼ እንግዲህ ምሩ ጠፍታ ሁሉም ቤተሰቡን ተሰቃይቷል ማለት ነው። ሁላቸውም ፍለጋ ምሩን ፍለጋ እያመሩ ይገኛሉ። በጣም ታሳዝናለች ማለት ነው። ምሩ እንግዲህ ጽናትኛ የ የሀሴትን ጠርታት ነይ ብላት ወደ ቤቷ መጣ። እንግዲህ መጥቶ እንግዲህ ያወሩ ነው ሁለቱ ማለት ነው እንግዲህ እሷ ኮ ከናሆም ጋር ተጠርታ ነው መሰለኝ የሄደችው ብላ ጽናትን የጓደኛዋ ትነግራታለች። ጓደኛዋ ደግሞ እኔ ግራ ገብቶኝ ነው ትላታለች። እና ምን ይሻላል ሰኒ ብታይ ስራ መስራት አቅቶኛል፣ ሂጂ በቃ እኔ የስራ ዋሎ ትላታለች። ሰኒ ማለት ነው የጽናትን ለማገዝ ማለት ነው እንግዲህ እኔ ቀጥልሻለሁ አቀጥልሻለሁ ኮርስ እንጂ እሰራለሻለሁ አላልኩሽም እያሉ የተቀላለዱ ጽናትን እንግዲህ ወደ ሀሴት ክፍል ወደ ላይ ሲሄድ ልታጸዳላት ልትወጣ ሀሴትን በሩን ቆልፋ ለምሩ መድኃኒት ልታመጣላት ሄዳለች ማለት ነው። ምሩ በጣም ደክማለች ክፍል ውስጥ ተቆልፎባት ምግባት በላ መድኃኒታት ውስጥ አሟት ነው እሷ እንግዲህ ይሄ ሄኖክና ሀሴት የሚባሉትን እንግዲህ የምሩን አግዷት በሩን ቆልፋለች። ምሩ በሩን ብትከፍቶ ብትከፍቶ ምንም እምቢ አላት። ከመቼ ጀምሮ ነው በሩን ቆልፋ መሄድ የጀመረችው ትላለች ማለት ነው። በር ላይ ቆማ እሺ ያርጋው እንዴት ነው ማነጥፎ ያለች ብቻ ሆን ታወራለች ማለት ነው። ጽናት ለነገሩ ስትመጣ ብትመጣ አንጥፋዋለሁ፣ ምናልባት አንጥፋው ሄዳ ይሆናል ያለች፣ ወደ ታች ወደ ሰናይት ጋር ታመራለች ማለት ነው ጽናት ሰናይት እንግዲህ እንዴ፣ በመቼ ጨርሰሽ ነው የመጣሽው? እንዴት ነው በመቼ መቼ አጽድ አጽድተሽ ትላታለች ማለት ነው ሰኒ። ከዛም በኋላ የሰኒ ምግብ አይጣፈጥ ማለሽ። እንዴ ለምንድ ነው የመጣሽው? ምን አውቃለሁ። እንዴ ምንም ነገር ሳታጸጅ የመጣሽው? በእናትሽ ሳልፈልጋት አታስቂኝ ትላታለች አለች። እንዴ ምንም ነገር ካልሸከቱ እንኳን ሳልጦ ትመጫለሽ እንዴ? የሀሴት ክፍል በሩን ቆልፋለች እነ ማሜ ክፍል ሄሎ እኮ ናሆሜን ተኝቶበታል፣ ትላታለች መንታኝ ተበታል ጥላት ስትላት፣ ባይሆን በይ በቃ እኔ ስራሽን ስሪ ስትላት፣ ጨውን መቅመሱ ታግዥኛለች ስትላት፣ የፈለገ ቅመም ብትጨምሪበት ጨው ሳይጨመርበት ምግቡን አይጣፍጥም ትላታለች። እሺ ከማለት ምን አደርጋለሁ ያለች ሰናይትን፣ እንግዲህ ሰናይት ያለቻትን ሁሉ አምናት ተቀበልና ወደ ኩሽናዋን ለመስራት ትሄዳለች። እዚ ጋር ሐሴትም ትመጣና ምሩ ምሩ ትላለች። ምን ሆነሽ ነው? ምን ሆነሽ ነው ትላታለች። ማለት ነው። እሺ አፈሽ ልክፈትልሽና ምንም ነገር አታወሪም ስትላት፣ እሺ ብላ አፏን ትከፍታታለች። እባክሽን እባክሽን፣ በፈጠረሽን አምላክ ይሁንብሽ ውሃ ስጭኝ ብላ ትለመነታለች። ወይኔ እንዴ መድኃኒትሽን እንኳን ረስቸዋለሁ። ቆይ መድኃኒት እዚህ ያለሽ ትስጠሽ። እዚህ ያለው አንድ ብቻ ነው። ሁሉም ቤቴ ነው ያሉት። የት ቤት? የኛ ቤት ነዋ ናሆን ቤት ትላታለች። እባክሽ ልለምንሽ፣ እባክሽ ከዚህ በላይ መቋቋም አልችልም እያለች ትለምናት አለች። ስትለምናትም እንግዲህ እሺ ፋርማሲ ሂጂ ልግዛልሽ ንገሪ ስትላት፣ እንዴ ያለ አኪም ያለ ትዕዛዝ የሚገኝ ነገር አደለም በፈጠረሽ የሆነብሽ ብላት ማጸናት አለች። ልቀቅኝና ልሄድ ስትላት፣ ለሰማሹ ለማንም ማትናገሪ ከሆነ ለቅልሽ አለውኝ። በፍጹም በፍጹም ይሄንን ማድረግ አልችልም ጽናትን ለአንቺ ያደረገችው ነገር ብታቂ ኖሮ እኔ እንዲህ እዚያ ተረግም ነበረ። ጽናት ለአንቺ ምን እንዳደረገች ብታቂ ኖሮ አደለም እንኳን በክፉ አይንሽንም አታያትም ነበረ። ቆይ ምንድን ነው የምት እኔ ሰአባቴ ማሳፈር አፈልጋለሁ። እሺ አሁን ከጽናት ምንድን ነው የምትፈልጊ የሚፈልገው ስት አላቅም። እልህ ነው መሰለኝ። ሌላው ቢቀር ሴትነትሽን እንኳን ለአባቴ ስንሉብና ሀሴት ትመረ ትናገራለች እና አባትሽን ሌላ ሰውን አዋርደሽን እንደዚህ መያስረፊ እንትን የሚልሽ ይመስልሻል? በቃሽ ከዚህ በላይ ማውራት የለብንም ትላታለች ማለት ነው። ከዚህ በላይ ማውራትም አልችልም እኔ እባክሽን መድኃኒቴ ውሃ ስጭኝ ብላ ትለመናት አለች። እሷ ምንም ልሰማትም አልቻለችም። ሳሎን ላይ አለ ቁልፍ በር ላይ ያለ ሂጂን አምጪ እባክሽን፣ ተነፈስበት አፌና ትሰሪን ስትላት ምሩ በጣም ይቅርታ ከዚህ ሌላ ምንም ምርጫ ስትሽኝ እያለች አፏን ታስራታለች ማለት ነው። እሷንም እንግዲህ በጣም ከዚህ ከማድረግ ምንም ምርጫ ስለሌለ ነው ምሩ በጣም ይቅርታ ብላ ወደ ምሩ ቤት ታመራለች ማለት ነው። ሀሴትን ምሩ እንግዲህ ደክማለች፣ ያው በሽተኛም ስለሆነች ስላመማት እንግዲህ ደክማለች ማለት ነው። ደረጃ ላይ ስትወርድ እንግዲህ ፍቅረኛዋ ሄኖክ እናገኝ ታቀስበች፣ አትወርጅም? እንዲህ ትላታለች።

ለማንኛውም ልጅቷን አለ እያት መድኃኒት ላመጣላት ነው፣ ውሃ ስጣት ስትል ቁልፍስ ይላታል። ቁልፍ ባለፈ አንዱን አንተ ክፍል አስቀምጭ ያለሁ እሺ፣ ከከተመችሽ አንተ ደነዝ አታስጮኸኝ፣ ሄደና ሂድና ልጅቷን ተከባከባት ያለች እሷን፣ ወደ ምሩ ቤት መድኃኒት ልታመጣ ታመራለች። ይሄ ብሩክ የሚባለውን እንግዲህ ወደ ላይ ወጣና እነ ጽናትና እነ ሀሴት ሰናይት አጠገብ መቶ ቁጭ ይላል። እንደዚያ አጠገባቸው መቶ ቁጭ ይልና እንግዲህ የሀሴትን ዛተባት፣ አሳይሻለው እያለ እንግዲህ ዝቶባት እሱ ወደ ላይ ይወጣና ወደ ጽናትና ወደ ሰናይት ጋር ሳሎን ቁጭ ብሎ ነበረ፣ ሶፋ ላይ ማለት ነው። እዛ ቁጭ እንዳሉ ይመጣና ከዛ በግልምጫ ታይዋለች፣ ጽናትን ማለት ነው። ሰናይትም ሰላም ብላ ትጨብጠዋለች እንግዲህ ውስጤ በጣም ጨንቆኛል ትላለች ጽናት። ምሩ የሆነ ነገር ሆና አለች። በሰላም አይደለም እኔ እንኳን አንቺ ያለ ማስጨነቅ ቢሄ ነው እንጂ እኔ ራሱ በጣም ጨንቆኛል። ውስጤ በጣም የጨነቀኝ ነው፣ ምሩ የሆነ ነገር ሆነን። አዎ ቤቱ ሁሉ ጭር ብሏል። እሷ ነበራች ለቤቱ ድምቀት፣ የሁላችንም መካሪ ያለች እንግዲህ ጽናትንም ስለ ምሩ ደግነት ታዋራለች እንግዲህ ገጠር ሄዳ ይሁን ቤተሰቦቿ ጋር እዛም ለሰው ጽናት ግን ውስጤ የሆነ ነገር የነገረኝ ነው። መረዳት አቅቶኛል። እኔም አቅቶኝ ነው እንጂ እኔ መረዳት ነው የምፈልገው ትላል ጽናትን ማለት ነው። እንደዛ እያለች ይሄ ተረገማ እባብ የሆነ ልጅ መጥቶ እንግዲህ እንዴት ናችሁ ብሎ አጠገባቸው መጥቶ ቁጭ ይላል። ይሄ ይሄ ነው የሚባል እባብ ሰውዬው ማለት ነው። እንግዲህ አጠገባቸው ቁጭ ብሎ አውሩ እንጂ እኔ ስመጣ ምነው ዝም አላችሁ? ብሎ ዓይን ዓይናቸው ያያቸው። እንዶም የልባችን ነበረ ምናወራው እያማችሁ ነው መሰለኝ ይላል። ቶሎ ገባክ አንተ ቶሎ ማትፈጅም ትለዋለች። ነው እንዴ? ምንድ ነው የምትኮሳተረው? ቀልድ እኮ ነው ትለዋለች ሰናይት ማለት ነው። ታወራላት ዘነግጣች ነው እንጂ ገብቶኛል ስትል ጽና ጠፍ አፏን ታወራለች። ምን አለች ይላታል። ምሳሌ አምጣልህ እንዴ ትለዋለች። ባቺ እጅ የተሰሩ ምግቦች እንዴት አልበላም ግን አሁን የበላሁት በቃኝ በቃ ከበላሃማ የቅርብህ የሰራሁት ነበረ ስትል ሀሴትን እንግዲህ፣ ለአምጣልህ ትለዋለሁ ጽናትን። አይ በቃ ይበቃኛል፣ ክፍሌ ይዤ ይዤ እበላለሁ ስትል ካልክሽ እያለ እሱ ወደ ምሩ ጋር ያመራል። እንግዲህ ጽናትና ጽናትና ሰናይት፣ ምንድን ነው ይሄ ሰውዬው ፊታችን እኮ አሸማጥጦታል ትላለች። እኔ አይኔ ጨፍኝ፣ በግራ ማየት ሰለቸኝ ትላለች። ኧረ በእናትሽ ተይ፣ ይሄ ልጅ ማ የተረገመ ነው እያለ ሁለቱም ስለሱ ያወራሉ። ስለዱ የሱ መጥፎ ያው ጽናትን እረታይ በእናትሽ አታቂያት ትፍረጂ የነገሩ አንቺና ምሩ የልብልባችሁ ይዛችሁ ቁጭ ብሏችሁ ሰኒ ትላታለች። ግንኮ ምሩ ናቀኛለች፣ እኔም ናፍቃኛለች ትላለች። ግን ምን እናድርግ፣ እንዴት አድርገን እናመጣታለን ይላሉ። ሁለቱም ያወራሉ ማለት ነው ጽናትና ሰናይት ማለት ነው። እንግዲህ ኪራይና ናሆም ወደ መጠጥ ቤት ሄዶ ኪራይ ናሆ ምን መጠጥ ካልጠጣሁ ይላል። የወረህ ኪራይ፣ እኔ ምንም ነገር አላጠፋሁም እሷ የሚከፋት ነገር አንዳንዴ ምክንያታቸው ሳናቅ በጣም የምንጠጣቸው ቅጣት አሉ ይላል ኪራይ። ኪራ ገብቶኛል። እኔ ምሩ በጣም ነው ማፈቅራት በጣም ነው መወዳት ያለ እሷ ምንም ነገር አይሆን የምትል ኪራይም፣ ደግሞ እኔም ጽናትን በጣም አፈቅራት አለው፣ በጣም ወዳት አለው። እና ምን እናድርግ ሲል ከዛ በኋላ ናሁመን በቃ ልቀቀኝ፣ እኔ ሄጄ ልጠጣ አይምሮ ሁሉ በመጠጥ ላደግዞ ሲል ኬራይን ደግሞ አይሆንም ይለዋል። ቤቱን ያለሷ ሊውጠኝ ደርሰዋል፣ በዛ ላይ መድሀኒቷንም አልወሰደችም እያለ ሁለቱም ቁጭ ብሎ ያወራሉ፣ ይመካከራሉ ማለት ነው። የሄደችበትን እሱ ይከተላት ምንም ማድረግ አልችልም እያለ በኔ ምክንያት እንደዚህ ስለሆነች በጣም አዝናለሁ እያለ ኪራይ ጸጸት ላይ ይገባል። ምንም መገኛት ነው እያለ እንግዲህ ይጸጸታሉ ማለት ነው። እኔ አልቻልኩም ናሆማ እያለ ኪራይ ይስቅበታል፣ እየሳቀበታል። ተሳቅ ምን አለብህ ይለዋል ማለት ነው። እንግዲህ አንቺም አንድ ቀን አንድ ጊዜ እኮ አዘፍኖች ነበረ ይላል። የዛሬ የነበረን ቆይታ በዚህ እናበቃለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለኢትዮጵያ ሀገራችን አላህ ይጠብቅልን። እኛም ከክፉ ነገር ሁሉ አላህ ይሰውረን። በሰላም ወጥተን በሰላም ሀገራችን በሰላም ይመልሰን ብለን ዱዐ ማድረግ ነው። ይህንን ቪዲዮ ከወደዳችሁ ስለ ሰብስክራይብ ለማድረግ ቤተሰብ